አስፈላጊ ከሆነ እንኳን ዱባይ የትም እገኛለሁ። የትም ለምን እሳተ ጎመራ ውስጥ አይሆንም። አስፈላጊ ሆኜ የምታይ ከሆነ እንኳን ዱባይ የትም የትም የትም እገኛለሁ ለአብሬሽና ለሩታ የጓደኝነት ጥግ ማለት ይሄ ነው። አይደለም ዱባይ እሳተ ጎመራም ቢሆን ይሄዳለው ለአብሬሽና ለሩታ ብለዋል ማለት ነው። ሙቤ የኔ የዋህ የእውነት ዛሬ ሙቤ እጅግ በጣም ልቤ ነግቶኛል፣ በጣምም ደግሞ አሳዝኖኛል። የእውነት ማለት ነው። አይዞ ወንድማችን፣ መቼም ቢሆን መቼም ከጎንህ ነን ማለት ነው። ውድ ተመልካቾቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች፣ ሰላም ብያለሁ። በያላችሁበት ሰላማችሁ አላ ብዛ ሌ ላለ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታደረጉልኝ እና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁት ላይክ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ የመግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት ሙቪ ወንድማችን እንግዲህ ስለ አብርሽና ስለ ሮታ መልስ ሰጥቷል ማለት ነው። ሰሞኑ ብዙዎቹ ብዙ ኮመንታተሮች፣ ቲክታከሮች እንዲሁም ደግሞ ዩቲበሮች ሙቤ የት ነው አብሪሽና፣ ሙቤ ሮታ አንድ ላይ መስራት አለባቸው እያሉ ነበር። ብዙ ኮመንታተሮችም እየመጡ እባካችሁ የሙቤ ድምፅ ሆኑት ከአብሪሽ ጋር አብረው እንዲሰሩ እያሉ ነበረ። እንግዲህ ከዛ ካሉት መሰረት ዛሬ ሙቤ መልስ ለመስጠት መጥቷል ማለት ነው። እውነት በትንሹም ቢሆን ማታ አብርሽ ቲክቶክ ላይ ላይፍ ገብቶ ነበረ። እኔ እንኳ ብዙም አላደመጥኩትም። ነገር ግን ተቆራርጦ ዩቲዩብ ሰፈር ወይም ደግሞ ቲክቶክ ላይ ተለቆ ነበረ። ስለ ሙቤ ብዙዎቹ ቲክታከሮች እያጨናነቁት ነበረ። ከአንተ ጋር መለየት የለበትም፣ ዱባይ ይዘኸው መምጣት አለብህ ምናምን እያሉት ነበረ። እሱም የራሱ የሆነ መልስ ሰጥቶ ነበረ። የቻለ ሁሉም መምጣት ይችላል። ነገር ግን ደግሞ እኔ አላስገድድም። ይህ ማለት ደግሞ ቡታደራ ወይም ደግሞ አዲስ አበባ አይደለም፣ ብዙ ወጪ ብቻ ብዙ ነገር ብለዋል አብርሽ። ትክክል ነው ምንም እንትን ያለው ነገር የለም የተጠየቀው ነው መልስ የመለሰው ማለት ነው። ነገር ግን ደግሞ ዛሬ ሙቤ በተጠየቀው ወይም ደግሞ የመለሰው መልስ እጅግ በጣም ልብ የሚነካ ነው። ብዙዎቻችሁ ማታ ላይ አብርሃምን እየጠየቃችሁት፣ እያናገራችሁት ነበረ እና እኔ አይደለም ዱባይ እሳተ ጎመራው ብትሉኝም ራሱ ይሄዳለው፣ ችግር የለብኝም ለአብሪሽና ለሩታ እያለ ነው ያለው። ማለት ነው ይሄ ማለት ደግሞ ሙቤ ምናክል ቀና ምናክል የዋ ምናክል ግልጽ እንደሆነ ነው እዚህ ችጋ የሚያስታውቀው ማለት ነው። የእውነት ሙቤ የእውነት አቅብሬ ያለው በጣም ነው ማከብረ እኔ ከዚህ በፊት ዛሬም ላይ ብቻ ሳይሆን ሙቤ እጅግ በጣም ደስ የሚል በጣም የዋህ የሆነ ልጅ ነው ማለት ነው። እንዲሁም ደግሞ ከነ አብሪሽና ከነ ሩታ ከተለያየ በኋላ ከብዙዎቹ አብሬ ሰር ነገር ግን መልመድ አልቻልኩም እያለ ነበረ። የእውነተኛ ብዙ ጊዜ ተናግረናል። እኔ እውነት ለመናገር ውዶች ዬ አንዳንዴ የሆነ ባላጣራችሁት ነገር ስድብ የሚቀድማችሁ ልጆች አላችሁ ማለት ነው። እኔ ስለ ሙቤ ከአብርሃምና ከሩታ ከተለያዩ በኋላ ወደ ሶስት ቪዲዮ ሰርቻለው ማለት ነው። ሙቤና አብርሃም ለምን ተለያዩ? የሆነ ችግር በመካከላቸው ሳይፈጠረ አይቀርም። ኧረ ተው ስል አንቺ አቃጣሪ፣ አንቺ ወረኛ፣ አንቺ ውሸታም አብሪሽን እንዲጠላ ልታደረግ ይፈልገች ነው ብዙዎቻችሁ ወላሂ ሰድባችሁኝ ብሎክ ማድርጋችኋለው ማለት ነው። እኔ ግን አብሪሽ እንዲጠላ እንድትጠላ ወይም ሩታ እንድትጠላ ፈልጌ ሳይሆን የነዚህ ልጆች ጓደኝነት እንዲራራቁ ወይም ደግሞ እንዲለያዩ ስላልፈለግኩ አብረው እንዲሰሩ ስለፈለግኩኝ ነው ምክንያቱም አብሪሽ ማለት ያው ማለት ሙቤ እኛ እንድናቀው ያደረገን ሰበቡ አብርሃም ነው ለዚህ ያደረሰው ማለት ነው ስለዚህ አብረው እንዲሰሩና አብረው እንዲሆኑ ነበር እየፈለግኩ የነበረው ነገር ግን ብዙዎቻችሁ እየሰደባችሁኝ እኔ ማቆንኩኝ ማለት ነው እና እርግጠኛ ነኝ ይሄ ቪዲዮውን አይታችሁ አብሪሽና ሮታ ይቅርታውንን ተቀብላችሁ አብራችሁ እንደምትሰሩ ምንም ጥርጥር የለውም። እኛም እንጠብቃለን ማለት ነው። የእውነት እኔ ልቤ ነክቶኛል ማለት ነው። ከነሱ ተላምዶ ከነሱ አብሮ ቪዲዮ መስራት ለምዶ ወደ አዲስ አበባ ሄዶ እንግዲህ ስራዬን አቋርጬ ወደ ቡታጅራ ልሄድ ነበረ። ከዛ በኋላ ግን ለእናቴ ቃል ገብቼላት ሲል በጣም ነው ልቤ ነካኝ ማለት ነው። እኛ ከዚህ በፊት ብዙዎቻችን እናውቃለን ሙቤ ለእናቱ ተስፋ ብዙ ተስፋ ሰጥቷታል ማለት ነው። ያው የሙቤ እናት ደግሞ ታውቃላችሁ አረብ ሀገር ተሰዳ በባዶ እጇ ኢትዮጵያ የገባች ጀግና እህታችን ናት ማለት ነው። ስለዚህ አይዞሽ፣ እኔ ደርሼ ልሻለሁ እኔ ትልቅ ቦታ ደርሼ አንቺንም ትልቅ ቦታ ለማድረስ እፈልጋለሁ ብሎ ተስፋ እየሰጣት ነበረ። ስለዚህ ይሄ ተስፋ የሰጣት ጀግና ወንድማችን ደግሞ ከጎኑ ልንቆም ይገባል የእውነት ማለት ነው ልናበረታታው በላይክ በሰብስክራይብ በሼር ሼር ምንም ችግር የለውም፣ አይከፈልበትም። አንዳንዴ ቀናነት ያንሰናል እንጂ ወላሂ ኮሚኒቲ ስልካችን ነው የሚሸከመው ማለት ነው። አንዳንዶቻቹ ማለት ነው፣ ስልካችን ኮሚኒቲ ነው የሚሸከመው ማለት ነው። ስለዚህ ሼር ብታደረጉለት ይሄ ልጅ እውነት እንዳሰበውም እንደተመኘውም ትልቅ ቦታ ይደርሳል ብዬ አስባለሁ። ስለዚህ እሱ ትልቅ ቦታ ደረሰ ማለት ደግሞ እናቱን ረዳ፣ እናቱን ተንከባከበ፣ እናቱ ጦረ ማለት ነው። ስለዚህ ሁላችንን ከሙቤ ጎን መሆን አለብን። የእውነት እኛንም የምንናፍቀው ነገር ነው። በፊት ሙቤ ሃይሚ እንዲሁም ደግሞ ኤፍሬም አብርሃም ሩታ አንድ ላይ ሲሰሩ በጣም ውበት ነበራቸው። በጣም ነበር ደስ የሚሉት ማለት ነው። አሁን ላይ ግን ሁላቸውን ተበታት ነው። የየራሳቸው ጓደኛው ጓደኛ ይዘው እየሰሩ ነው። ነገር ግን ደግሞ በይበልጥ አሁን ሙቤ ብቸኛ እየሆነ ነው ያለው ማለት ነው። ከአብርሃምና ከሩታ ከተለያየ በኋላ ከነ ቡሩኬ ከነ ሃይም እየሰራ ነበረ። አሁን ላይ ግን ከነ ብሮኬም እየታየ አይደለም ማለት ነው። ስለዚህ እኛ የበፊቱ ፍቅራችሁ እንዲመለስ ነው የምንፈልገው ማለት ነው። ሙቤ ትልቅ ሰው፣ ሙቤ ጀግናው፣ ደግሞ ያው ካጠፋሁባችሁ ወንድሞች እህቶቼ፣ ይቅርታ ብሎ እንግዲህ ለአብርሃምና ለሮታ ይቅርታ ጠይቋል ማለት ነው። ትልቁ ነገር ደግሞ የእውነት ነው። ሙላችሁ፣ ወላይ ልቤ በጣም ነው የሰበረኝ ማለት ነው። በጣም እንትን ያዘንኩለት ቦታ ምን እንደሆነ ታውቃላችሁ እኔ የምፈልገው ወንድምነትና እህትነት ብቻ ነው ያለው ያለበት ቦታ በጣም ነው ልብ የነካኝ ማለት ነው። ስለዚህ ሩታዬና አብርሽዬ ደግሞ ወንድምነትና እህትነታችሁ ደግሞ አትንፈጉት አጠገቡ ሆኖ አብራችሁ ቪዲዮ ስሩ በቃ ምንም ችግር የለበትም እንዴ እኛ ኢትዮጵያዊ ያለ ምንድን ነው አብሮ ለመብላት እንጂ አብሮ ለመስራት አልታደንም እንዴ እርስ በርስ ተበረታቱ ምንም ችግር የለበትም በእርግጥ የሰው ልጅ ያለአንድ ምክንያት እውነትም ሙቤ እንደተናገረው ያለአንድ ምክንያት ሊለያይ አይችልም ነገር ግን ደግሞ ምክንያታችሁ የተለያያችሁበትን ነገር በግልጽ ተነጋግራችሁ እንደታናሽና እንደታላቅ እህት፣ ወንድም ተነጋግራችሁ ይቅርታ ተጠያይቃችሁ አብራችሁ ስሩልን። ውበታችሁ በጣም ነው የሚያምረው ማለት ነው። የበፊቱ ቦታ ተመለሱ። ኦዲየንሶቻችሁ የሚፈልጉት ደግሞ ይሄ ነው። በቃ እንደ ድሮ አብራችሁ እየሳቃችሁ የእውነት ሙቤ በጣም የሚሰራቸው ስራዎች በሙሉ ኮሜዲ ናቸው። በቃ ድራማ እንደ ድራማ ነው የምታዩት ማለት ነው። በጣም አስቂኝ አዝናኝ የሆኑ ቪዲዮዎችን ነው የሚሰራው ማለት ነው። ከእነሱ ጋር በሚሰራበት ሰዓት ሶ አብራቸው እንድትሰሩ ነው የምንፈልገው ማለት ነው። ማን ነው ዛሬ ልክ እንደኔ ደስም ያለው ልቡም የተሰበረ ማለት ነው። መልስ በመስጠቱ በጣም ደስ ብሎኛል፣ ግን በአነጋገሩ ደግሞ በጣም ልቤ ተነክተዋል ማለት ነው ሙብዬ አይዞህ ወንድማችን፣ መቼም ቢሆን ያው ከጎንህ ነን ማለት ነው። የእውነት እኔ የረሳችሁኝ መስሎኝ ነበረ ግን ስላስታወሳችሁኝ በጣም አመሰግናለሁ ብሏል ማለት ነው። እኛ መቼም አንረሳም፣ ከጎንህ ነን። ሼር፣ ሰብስክራይብ እያደረግን እናበረታታሃለን በሉት በቃ ሁላችሁንም ማለት ነው። ሰብስክራይብ አድርጉት። እንደ በፊቱ ደግሞ ሼር እያደረጋችሁ በዩትዩብ በቲክቶክ እንደ ሌሎቹ ስሩለት። ምንም ችግር የለውም በቃ አበረታቱት። እሱን ብቻ ሳይሆን አሁን የምታበረታቱት እናቱን ጭምር ነው የምታበረታቱት ማለት ነው። ስለዚህ ውዶችዬ እውነት አይከፈልበትም፣ ሼር እናድርግለት። ሰላማችሁ አለ ሐብዛልኝ እወዳችኋለሁ። አሰላሙ አሌይኩም ረህመቱላህ ወበረካቱ ባይ